ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት የተደረጉ ጨዋታዎች አሉ። ጨዋታዎቹን በተመለከተም እንኳን ባይሆን ግን ከጨዋታዎቹ ጋር ተያይዘው መነሳት ያለባቸውን የተወሰኑ ነጥቦች እናነሳለን። ቀጣዩ የካራባው ካፕ ጨዋታም የሚያገናኛቸው ክለቦች አሪፍ አሪፍ ጨዋታዎች እንዲኖሩ ያደረገ ሆኗል። ትላንት አርሰናል ፖርት ቬልን አሸንፏል፣ ሁለት ለዜሮ በሆነ ውጤት። በዚህ ጨዋታ ላይ የመጀመሪያ ጎሉን ያስቆጠረው ኢብሪቼ ኢዜ ነው። ስለዚህ በአርሰናል ቤት ውስጥ የመጀመሪያ ጎሉን ማስቆጠር የቻለበት ነበረ። ቡካዮ ሳካ ተጎዳ ብለው ደግሞ እንደገና አርሰናል ደጋፊዎች ተጨንቀው ነበር። ግን በኋላ አርቴታ መግለጫ የሰጠበት አግባብ አለ። ኮቢ ሜይኖን በተመለከተ ጥር ላይ አሁን ማንቸስተርና የተደለቀ መውጣት ቢችል በጣም ደስ ይለዋል። ይህንንም እንደዚሁ እየሰማን ነው። እንደዚሁም ደግሞ ሌሎች መነሳት ያለባቸውን ነጥቦች እስኪ ባጭር ባጭሩ እናንሳሳምድ እሺ፣ እንዳልከው ነው። የትናንትና የጨዋታዎች አብዛኛው ትኩረት የወሰደው የአርሰናል ጨዋታ ነበረ። ያው ካለው ክትትልም ከሰሞኑ ሁኔታዎችም አንጻር ሲታይ እና የመጀመሪያ አሰላለፉ ሲወጣ ከዚህ በፊት በፕሪሚየር ሊጉ በቋሚ አሰላለፍ ማይክል አርቴታ የሚጠቀምባቸውን አብዛኞቹን ተጫዋቾች ተቀያሪ ወንበር ላይ ያስቀመጠበትና ሌሎቹ ደግሞ የጨዋታው ጀማሪ እንዲሆኑ ያደረገበት ነው። ግን እንደዛም ሆኖ ጨዋታውን የጀመሩት ተጫዋቾች በጣም በጣም ጠንካሮች ናቸው። እንደውም በትላንትናው ጨዋታ ላይ ከተመለከትናቸው ነገሮች መካከል አንደኛው ተብሎ በመገናኛ ብዙሃን ላይ በአብዛኛው እየተዘገበ የሚገኘው የአርሰናል የቡድን ጥልቀት የስኳድ ዴፕዝ በቃ ከምንገምተው በላይ ነው። በደንብ ነው ፐርፎርም ያደረጉት። በእርግጥ ከፖርት ቬል ጋራ ነው ጨዋታው የነበረው። አርሰናልን ወክለው ወደ ሜዳ የገቡት ተጫዋቾች ሙሉ ለሙሉ ይሄ አቅማቸውን አውጥተው በጣም በተለየ ትጋት እንደዚህ ጨዋታውን አደረጉት ብለ ለመናገር ባይቻልም እንኳን ኢዝሊ ግን ጨዋታውን ተቆጣጥረው በቃ የሚፈልጉትን ነገር አድርገው የጨረሱበት ጨዋታ ነው እና እንዳይከብዳቸው ማድረግ ያስፈልግ ነበር፣ ያንን አድርገውታል። እና በተለይም ደግሞ አንድ ትኩረት ስቦ ያየሁትም ነገር ምንድን ነው ከኢዜ ጀምሮ ቡካዮሳካ ኢታኑዋኔሪ እንደዚሁም ደግሞ ስኬሊ እነዚህ እነዚህ የአርሰናል አካዳሚ ተጫዋቾች ኢዜም በልጅነቱ የአርሰናል አካዳሚ ተጫዋች ስለነበረ በዛ ውስጥ ስላለፈ አራት የአርሰናል አካዳሚ ተጫዋቾች ጨዋታውን የጀመሩበት ነው ተብሏል። አንድ ይሄ የነበረ ነው። ሁለተኛ ማይክል አርቴታ ለዶማን ለምንድን ነው የቀዳሚ ተሰላፊነት ቦታን ያልሰጠው የሚልም ደግሞ ጥያቄ ሲነሳ ነበረ ግን ይሄ ደግሞ አንድም ቡካዮ ሳካ ካለበት ወቅታዊ የፊትነስ ሁኔታ አንጻር ተጎድቶ ስለሆነ ወደ ሜዳ የተመለሰው ራሱ ቡካዮ ሳካም ይህንን ጥያቄ አቅርቦ እንደተፈቀደለት የሚገልጹ አንዳንድ መረጃዎችን አይቻለሁ። እንደውም ወተወተኝ ነው የሚለው ሲምፕል ጥያቄም አደለም በጣም ነው ዲማንድ ያደረገው አለ። አሁን እንግዲህ ይሄ ትንሽ ቡድን ነው አደለም፣ የአርሰናል ኩያ የምትየው አደለም በነገራችን ላይ አንዳንዴ እንደዚህ ያለ ጨዋታ ሲኖር በአርሰናልና በተጋጣሚ በፖርትቤል መካከል የምትጠብቂው ልዩነት አለ። በፐርፎርማንስ ለአርሰናል እንዲከብደው አጠብቂም፣ እንዲፈትኑት አጠብቂም። አርሰናል ያደረገውም ትናንትና ይሄ ነው በሁለቱ ክለቦች መካከል ያለ የምናስበው የምናስበውን ልዩነት ሜዳ ላይ በእንቅስቃሴም እንድናየው አድርገውናል አርሰናል ግን በዚህ ትንሽ በሚባለው የአርሰናልና የፖርት ቬል ጨዋታም ላይ ቢሆን ዲማንድ ያደረገው ግን በጣም ነው። አሉ ቡካዮ ሳካ፣ መግባት እፈልጋለሁ፣ በቃ መጫወት እፈልጋለሁ። እንዲህ ያለ ጥያቄ ያቀረበበት ዋነኛው ምክንያት ምን እንደሆነ ታውቂያለሽ? ቀጥለው በሚመጡት ጨዋታዎች ላይ ትልልቅ ክለቦችን በፕሪሚየር ሊግ በቻምፒዮንስ ሊግ ስለሚገጥም፣ እነዛ ጨዋታዎች ላይ ከፍ ያለውን ፐርፎርማንሱን ማሳየት ስለሚፈልግ የፊትነስ ሌቭል ላይ ለመድረስ ይረዳኛል በሚል ነው እንጂ በሌሎች ተጫዋቾች ቢያዚያ ቦታ የሚከብድ ስለነበር አይደለም ወይም ያለ ሳካ ቢገባ ይህንን ጨዋታ የማሸነፍ ስጋት ውስጥ ይወድቃል ምናምን ተብሎ አለ። ግን ፈለገው አለ በደንብ ነው የፈለገው። ስለዚህ ሀፍ ቱ ጌም በቃ ያንን የፈለገውን ነገር መስጠት አለብን አለ። አሁን መርሳት ሌለብን በመጪዎቹ አስራ አንድ ቀናት ውስጥ አርሰናል አራት ሄድ ጨዋታ፣ አሁን ሶስት ቀረው የትላንት ጨዋታ አንድ ስለተቀነሰ ከኒው ካስል፣ ቻምፒዮንስ ሊግ፣ ከዛ ፕሪሚየር ሊግ ምናምን እያለ ስትሄጂ እነዚህ አስራ አንድ ቀናት ውስጥ አራት ጨዋታዎች አሉ። ኖኔማድ ዌክ ተጎድቷል በአራቱም ጨዋታዎች ላይ ሀይሊ ፐርፎርም ማድረግ ይፈልጋል አዎ፣ ኮሚትመንቱን ታደንቀዋለህ። በጣም በጣም ታደንቀዋለህ። ራሱን በምን መንገድ ማሻሻል እንዳለበት አውቆ ያንን ለማድረግ የወሰደውን እርምጃ ፍላጎቱን በጣም የምታደንቀው ነው ግን ይህንን ኮሚትመንት ሌቭል የአድጎ ያየንበት ምክንያት ምን ይመስልሻል? ኮምፒቲሽን ኮምፒቲሽን አለ። ይሄ ነው አሁን የስኳድ መስፋት፣ የስኳድ መጠንከር ትልቅ ትልቅ ትልቅ ለአሰልጣኞች የሚሰጣቸው እድል ማንም የሚዘናጋ እንዳይኖር ያደርገዋል። አሁን እውነት አርሰናል በሁለተኛ ቡድን የገባ ይመስላል እንዴ! አራት መቶ ሚሊዮን ፓውንድ ነው የሚገመተው ተብሏል። እንግዲህ ወደ ዘጠኝ ምናምን አካባቢ ነው ቅያሬ ያደረገው እና ያኛውን ስታየው በቃ ዋና ቡድን በለው። ይህ ተቀያሪ ቤንች የምንለውም አይነት ነገር አልነበረም። ስለዚህ በቃ በደንብ ቡድኑ የተገነባበትን መንገድ አርቴታ እንዴት እያረጋገጠ እንደሆነ ያየንበት ነው። አንድ አሪፍና ጥሩ ነገር ኢዜ ጎል ማስቆጠሩ ነው ተብሏል። ምክንያቱም በቃ በጣም የሚፈልገው ነገር ነበረ። ይህንን ማድረግ እና መጀመር ይፈልግ ነበረ ነው ጨዋታው መጀመር ይፈልግ ነበረ፣ እና ጨዋታው እንደተጀመረም ደግሞ ረጅም ጊዜ አልወሰደበትም። ስኬሊ ነው አሲስት ያደረገለት እና ጎል አስቆጥሯል። ለሱ በቃ በጣም የማረሰው የደስታ ቀኔ ነው የሚል አስተያየት የሰጠበት ነው። ሌላ ጨዋታው ላይ ያላወለቀማ ሀሳብ አንዱ የዚህ ልጅ የኢኪቴኬ ነገር በዚሁ በካራባው ካፕ ውድድር ላይ ሳውዛምተን ናል ሲያሸንፉ የሆነው ነገር የእንትናን መግለጫ በኋላ በደንብ አየሁት። የአርነ ስሎት እ ግን እሳቸው ልክ አይደል ቀጠቀጡት። እኔ መሆን ብለው ነው የሚሉት። አሁን ምን አረኩ ብሎ ነው ማ ያወለቀ እኮ ነው በቃ ምን አረኩ ነው አሁን። እኔ አልገባለኛል ለምሳሌ ሶስት አራት ተጫዋቾችን አጥፎ የበረኛውን ጭምር ገምዶ የሻምፒዮንስ ሊግ ጨዋታ ቢሆን እና ኮርነሯ ላይ አሳርፏት ቢሆን ምን ሊያደርገ ነው ሆላንድ እንዴ ነው እንደዚህ ማለት ግራ አገባኝ ምናልባት አሉ ሰው የሆላንድ አረን በቃ ሆላንድ እንደዚህ ሲሆን ሁን እና ምን አረኩ ነው የሚል አሁን ምንድን ነው የእሱ

እና እንደዚህ የሚያስደርግ አይደለም። እኔ በሆነ አላረግም። እንግዲህ እኔ ኦልድ ስኩል ሆኜ ሊሆን ይችላል፣ ይህ ጊዜው ያለፈበት ሰው ይበቃ በድሮ አስተሳሰብ ውስጥ ያለ ሰው ሆኜ ሊሆን ይችላል። ግን አም ሶሪ እኔ እሱም በሆን ኖሮ ትልቁን ስራ የሰራው አንተነ ብለው ሄዛን እያሳየ ለሱ ለሱ አጨብጭቡለት ምናምን እኔ እንደዚህ ሲናገሩ አይቻቸው አላውቅም። ማለት ምን ያህል ቢበሳጩበት ነው። እና ደሳ ነኝ ግን እኔ ትናንት ያልኳትን ስላሉ ማርያምን ደሳ ያሉ ያሉት ሰምተሻል። ምንም ብታብራራለኝ ነገር ነንሴንስ እነሱ ፊር ምንም ምንም ማብራሪያ አይጠግነው። ለዚህ እኮ ሊሆን ይችላል ለዚህ እኮ ሊሆን ይችላል የሚባል ነገር በጭራሽ የለም። እና የሆነ አራት ተጫዋች አልፎ ኮርነሯ ላይ ያስቀምጣት ነው ይመስሏል። እንደዛ ሲሆን ሶላባዎች ዩ በቃ ዋው እንዴት ነው ያደረገው? እባክህ ምናምን አስብልሃል። አሁን ግን ስላ ቼዛን ነው የበለጠ እንትነምለው እና ስቱፒድ ነው አሉ በጣም በጣም የሚገርም መግለጫ ነው የሰጡት። እንዳልቀረ ስለረዳሽኝ እሺ። ለማንኛውም የትላንትና ጨዋታዎችን በተመለከተ ይህን ያነሳ ነው የቡካዮ ሳካ ቀያሪውን ጉዳይ በተመለከተ አገባቸው ስጋት የገባቸው ስጋት ደጋፊዎች፣ ያን ያክል በጉዳት አይደለም ተቀይሮ የወጣው መጀመሪያም ፕላንድ የተደረገ ነው። ስልሳ ደቂቃ ነው ለመጫወት አስበን ይዘነው የገባ ነው ብሏል። ስለዚህ ምንም ጉዳት የለበትም። ናይስ። በቀጣይ ደግሞ የሚደረጉት የካራባው ካፕ ጨዋታዎች ማንን ከማን ያገናኛሉ? የሚለውም ትኩረት የሳበ ነው። በዚህ በወጣው ድልድል መሰረት ፕሪሚየር ሊግ በለዋው አንዳንዶቹ ጨዋታዎች በጣም ጠንካሮች ናቸው። ለምሳሌ አርሰናል ከብራይተን ጋራ በኤምሬትስ ነው። አዎ በኤምሬትስ ነው የሚገናኝበት ጨዋታ አለ። ማንቸስተር ሲቲ እንኳን በአንጻሩ ቀለል ያለ ቡድን የደረሰው ከስዋንሲ ጋራ ጨዋታውን ያደርጋል። በጣም አሪፍ ጨዋታ ይሆናል ተብሎ ሌላ የሚጠበቀው ኒውካስትል ዩናይትድ ከቶትና ሞትስፐር ጋር የሚገናኝበት ጨዋታ ነው። ሊቨርፑል ከክሪስታል ፓላስ ጋር ይገናኛል። ይህም ብዙ ታሪክ፣ ብዙ ትዝታ ያለው ነው። አዎ፣ ስለዚህ ይሄ ጨዋታ አለ። የወልቭስና የቸልሲም ጨዋታ ያው የፕሪሚየር ሊጉ ተሳታፊ ክለቦች ናቸው። እነዚህ ጨዋታዎች ይደረጋሉ። አብዛኞቹ ጨዋታዎች ጠንካሮች ናቸው። ስለዚህ ከካራባዎ ካፕ አሁን የበለጠ እየጠነከረ ይመጣል። ቢያንስ አሁን የጠራ ናቸው ምራ ግብሮች ሲጠናቀቁ ግማሾቹ ተሰናባሽ ናቸው ማለት ነው እሽ ሌላ ደግሞ የኮቢ ማይኖን ጉዳይ በተመለከተም ትንሽ ብናነሳ ጥሩ ይመስለኛል ኮቢ ማይኖ ከማንቸስተር ዩናይትድ መውጣት እንደሚፈልግ ቢያንስ በውሰት ወደ ሌላ ክለብ መሄድ እንደሚፈልግ ሲናገር ቆይቶ ነበር ግን በማንቸስተር ዩናይትድ በኩል ተቀባይነት አላገኘም ኮቢ ማይኖ ነው የማንቸስተር ዩናይትድ ተጫዋች ነው እንፈልገዋለን፣ የሚል አስተያየት ነበር የነበረው ና ጠንካራ አቋምም ነው ያላቸው። ግን ይሄ ከሆነስ በኋላ ለኮቢ ማይኖ እንዴት ያለ የመሰለ ፍድል እየተሰጠው ነው የሚለው ብዙ የሚያነጋገር ይመስለኛል። አሁን ባለፈው ከቸልሲ ጋር በነበረው ጨዋታ ላይ የቋሚ አሰላለፉን ጀማሪ ተጫዋቾችን ስንመለከት ብዙ ሰዎች ኮቢ ማይኖ ነው ይህንን ጨዋታ ይጀምራል የሚል ሀሳብ ነበራቸው ግን ሳይሆን ቀርቷል። አልጀመረም ጨዋታ እሱን የመጀመሪያ ተሰላፊ ለማድረግ ከበቂ በላይ እድል ነበረ እድል ነበር ምክንያትም ነበር። ግን ሌሎቹን ቀጥለው መምጣት የሚችሉ አማራጮችን አሞሪም መርጧል እና ያንን እያደረገ ነው እና ማንቸስተር ዩናይትድ ኮቢ ማይኖን እንደሚፈልገው ካረጋገጠም በኋላ ለኮቢ ማይኖ ግን እየተሰጠ የሚገኘው እድል በጣም ጠባብ በመሆኑ አሁንም በጥር የዝውውር መስኮት ከማንቸስተር ዩናይትድ ጋር የመለያየት ትልቅ ፍላጎት እንዳለው መገናኛ ብዙሃን እየዘገቡ ነው የሚገኘው። የኮቢ ማይኖ ምክንያት አንድ እና ተመሳሳይ ነው። ምክንያቱም በሚቀጥለው ጊዜ የዓለም ዋንጫ ይደረጋል። በዚህ የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን አንደኛው ተመራጭ ተጫዋች መሆን ይፈልጋል። ነገር ግን ያንን እድል የሚያገኘው ተጫውቶ ምን አይነት አቅም ላይ እንዳለ ማሳየት ሲችል ነው። አሁንቶ መስትወልን ለምን አልመረጡትም ብለህ ጥያቄ ልታነሳባቸው አትችልም። ምክንያቱም ምን አይነት ወቅታዊ ብቃት ላይ እንደሚገኝ ለማወቅ የሚችሉበት እድል ስለሌለ ማለት ነው። የሚኖራቸው እውቀት ከዚህ በፊት እኛም የምናውቀውን እሳቸውም ያውቁታል። ምን አይነት አቅም እንዳለው ኮቢ ማይኖ እና ምን ማድረግ እንደሚችል ያውቃሉ። ግን ወቅታዊ ብቃት ላይ ጥያቄ ሊነሳ ይችላል። ካልተጫወተ ደግሞ አንዳንድ ተጫዋቾች ካልተጫወቱ ይሄ የጨዋታ ፊትነስን የማምጣት ሻርፕ የመሆን ነገርን የማምጣት ከፍተኛ ችግር ያጋጥማቸዋል ተብሎ ነው እየተጠቀሰ የሚገኘው። ስለዚህ ይሄ እንዳይሆን ይፈልጋል። ዓለም ዋንጫ ላይ የመሳተፍ ፍላጎቱ በጣም በጣም ከባድና ኃይለኛ ነው። ለዛ ደግሞ የመጫወት እድል ማግኘት የሚችልበት ክለብን አሁንም በጥር ዝውውር መስኮት ማግኘት ይፈልጋል ና ኢንተር ዩናይትድ ጋራ የመለያየት ፍላጎቱ አሁንም ጠንካራ ነው የሚሉ ሪፖርቶች እየወጡ ነው። አዎ፣ ይህንን በተሳሳተ መንገድ እንዳይረዱት ጥንቃቄ ስለሚፈልግ ማንቸስተር ዩናይትድን መልቀቅ አይደለም እሱ የሚፈልግ፣ በዋናነት ዓለም ዋንጫ ባያልፈው ደስ ይለዋል። 2026 አሜሪካ፣ ካናዳ እና ሜክሲኮ የሚያዘጋጁት የዓለም ዋንጫ ላይ የእንግሊዝን ብሔራዊ ቡድን ማሊያ ለብሶ የመታየት እያንዳንዱ እግር ኳስ ተጫዋች በየሀገሩ ብሔራዊ ቡድን ውስጥ አቅፎ አለም ዋንጫ ላይ ተሳትፎ ማድረግ ይፈልጋል። ይሄ የመሳተፍ ፍላጎት አሁን ባለው አካሄድ በጣም ጠባብ ነው የሚሆነው። ስለዚህ የቻለውን ያህል እያደረገ ያለው አለም ዋንጫው እንዳያልፈው ነው። ሩብን አሞሪም ይህንን ከመረዳት አንጻር ያው ብዙም ግዴታ ላይኖርበት ይችላል። ሩብን አሞሪም ማድረግ ያለበት ለእንግሊዝ ብሔራዊ ቡድን ኮቢ ሜይኖ የመሰለፍ እድል እንዳያጣ እያሉ የማጫወት ግዴታ አይደለም ያለባቸው። ለማንቸስተር ዩናይትድ ይበጃል ያሉትን ውሳኔ ነው መውሰን የሚችሉት እሳቸው። አሰልጣኙ አንተ ነው እኮ እና እንደዛ ነው አንጂ ነሻቱ ምታስቢ እና እንደዛ ነው የሚያደርገው የሪስፖንሲቢሊቲ የለበትም ለናሽናል ቲም ምናምን ብሎ ማለት ነው። ግን እስካሁን ድረስ ያሉት ፍንጮች በመጪዎቹ ጊዜያቶችም ነገሮች የመሻሻል ምልክት አላቸው ብሎ ለማለት የሚያስቸግር ነው። እኔ እውነት ለመናገር ኮቢ ሜኖ በማንቸስተር ዩናይትድ ቤት ውስጥ ከማኑኤል ኡጋርቴ ያነሰ ሌቭል ላይ ስለተገኘ ነው። እኔ ማኑኤል ዩጋርቴ የተሰጠው የመጫወት እድል ለኮቢ ሜኖ ከተሰጠው ይልቅ ይበልጣል። ማኑኤል ዩጋርቴ ተቀይሮ እየገባ የሚሰጠውን የመጫወት እድል ከመጠቀም አንጻር የሚፈጥራቸው ክፍተቶች በማንችስተር ዩናይትድ ደጋፊዎች እስከ አለመወደድ ደረጃ እኮ ደርሰዋል። እኔ እስካሁንም አንዱም ጨዋታ ላይ በደንብ አውትሻይን አድርጓል ምናምን ብዬ አልለውም። ግን ስለዚህ አሁን ያሉት አማራጮች እዛ ቦታ ላይ የመጨረሻው ምርጫ ነው ማለት ነው። ኮቢ ማይኖ ባጭሩ እንዲህ የመጨረሻ ምርጫ ሆነሽ የሆነ አደጋ ካልደረሰ በስተቀር ሌሎቹ አሉ። ያው በቀደም እንደ ማይተ ከሆነ ከቸልሲ ጋር በነበረው ጨዋታ ላይ ኮቢ ማይኖ ተነስቶ እንዲያሟሙቅ ሲነገረውእና ና ያንን ሲያደርግ በስቴዲየም ውስጥ ከፍተኛ ድጋፍ ነበረ። በደንብ በቃ ስሙን እየጠሩ እዛ አካባቢ ያሉት የማንቸስተር ዩናይትድ ደጋፊዎች በቃ ያወድሱት ነበር፣ በእሱ ላይ ያላቸውን እምነት ይገልጹ ነበር ግን ሩበና ማይኖ ላይ ያላቸው እምነት በጣም አነስተኛ ነው። ምክንያቱም አንድ ተቀይሮ ነው የሚገባው እና የጨዋታ የመጫወቻ ደቂቃው ሊያልቅ ሲል ነው የሚሰጠው። እንደውም የጀመረው ጨዋታ አንድ ብቻ ነው ከግሪምስ መሰለ በፕሪሚየር ሊጉ ሌላ የለእና አራት ጨዋታዎች ላይ ተቀይሮ ገብቷል። የመጨረሻ የተወሰኑ ደቂቃዎች ላይ ነው ያንን ስሜቱን ቅሬታውን ደግሞ ኮቢ ማይኖ ላይ እያየ ነው ነው እኔ በደንብ ነው ፊቱ ላይ የሚያስታውቀው በቃ ምን አይነት የስሜት ዝቅታ ውስጥ እንዳለ እንዴት ነገሮች መስተካከል እንዳለባቸው እንደሚያምን የመጫወት ፍላጎቱ ከፍተኛ መሆኑን የሚያሳዩ ነገሮች ነው እሱ ላይ እየተመለከትን የምንገኘው። ስለዚህ አሁን በእሱ ቦታ ላይ አንድ በጣም አሪፍ ተጫዋች ኖሮ እና ከእሱ የተሻለ አገልግሎት እየሰጠ ቢሆን ይህንን እድል ያላገኘው አይ በቃ ምንም ማድረግ አይቻልም ትላለ ትላንትና፣ ልክ አርቴታ ለሊስ ስኬሊ እንደተናገረው ማለት ነው። በቃ ምንም አልሆነም ግን ካላፊ ዮር የተሻለ ስለሆነ ነው ብሎ የተናገረው ነገር ስለሆነ እሱን አምነት እቀበላል። አሁን ግን ክፍተት እንዳለ እየታወቀ ኮቢ ማይኖን ሞክሮ ምን አይነት አገልግሎት ማግኘት ይቻላል የሚለውን ለማወቅ ራሱ እድል መነፈጉ ይመስለኛል የበለጠ እያስከፋውም ይገኛል። አይ ትክክል አደለም፣ በእኔ እምነት ትክክል አደለም። ግን ያሰልጣኙ የውሳኔ ደግሞ የሚከበር ነው። ምንም በዛ በሚወስነ ውሳኔ ስለሆነ ፋይናል ጃጅ የሚደረገው ምንም የምታደርጊው ነገር አይደለም። ስለዚህ አሁን ያልሽውን ነገር በእውነት ነው፣ ምንሽ ካፌ ላይ ነው የወሰድሽው። በቃ አንድ አይነት ነገር ነው ያሰብነው፣ አንድ አይነት ነገር ነው የተናገርነው። የካላፊዮሪን ምሳሌ ላነሳ ነበር አነሳሹ የሌሎቹ እዛ ቦታ ላይ ያሉ ተጫዋቾች በቃ ኮቢ ሜይኖ እድል እንዲያገኝ የማያስችል ምርጥ ብቃት ላይ ቢሆኑ ኖሮ አንደርስታንድ ብል ነው ምናምን ልል ነበረ። እና አንቺ አሪፍ አድርገሽ ገልጸሽዋል። ስለዚህ ምንም ምን ማድረግ አልችልም። ገባሽ አለ። እውነት ግን አሁን አይ ና ነው የምሬ ነው ሚለሽ የማንቸስተር ዩናይትድ መልቀቅ ማንቸስተር ዩናይትድን ማገልገል አለመፈለግ ግን አደለም የኮቪሜ ነው። ለምሳሌ ፖሊስ ኮልስ የራሽፎርድን ጉዳይ ያነሳል። አረ በቃ እሱኮ መውጣት ነው የፈለገዋል። መውጣት ስለፈለገ ይለግማል፣ መውጣት ስለፈለገ ያጎድላል፣ መውጣት ስለፈለገ የማይሆኑ ነገሮችን ያደርጋል። ይሄ ደግሞ ክብረቢስነት ነው ብሎ ገልጾታል። ዲስግሬስፉልነስ ነው ብሏል። ይህንን ያለው ፖል ስኮልስ ነው። አሌሃንድሮ ጋርናቾ ላይ የሚታየው አይነት እንትን የለም ልክ ያልሆነ ባህሪ የምታወግሽው አይነት ነገር የለም። ኮቢ ሜኖ መጫወት ይፈልጋል። አለም ዋንጫውን ሚስ ማድረግ ማለት እንደገና አራት ዓመት መጠበቅ ማለት ነው። ስለዚህ ይህንን አይነት ግዴታ ውስጥ ከሚገባ እዚህ የማትጠቀሙብኝ ከሆነ ልጫወት ነው። አሁን የሚታዩት ምልክቶች ባጠረ ጊዜ ውስጥ የሚመጣ አይመስለኝም። ስለዚህ አንተ ምንድን ነው የምትረዳው፣ ተብዬ ብትጠየቅ አሞሪም አይፈልገውም። እኔ የተረዳሁትን ነው የምነግር። አሞሪም ብዙ አይፈልገውም። ቢሄድም ችግር የለበት። ኮቢ ሜኑ ሄደ ብሎ የሚበሳጭበት የሚያዝንበት፣ እስኩ ናምን ምናምን የሚልበት አይነት ስሜት ያለው አይመስለኝም። በማንቸስተር ዩናይትድ ሰዎች፣ ኃላፊዎች፣ በነ ዊሎክስ ግን ኮቢ ሜኑን ማቆየት ከማንቸስተር ዩናይትድ ታሪክ አንጻር አስፈላጊ ነው። ማንቸስተር ዩናይትድ በጣም ረጅም ዓመት ወደ ሰማንያ ስምንት ዓመት ቢያንስ በየጨዋታው ላይ አንድ ያ ከሆም ግሮን ፕሌየር አለ። ያንን ታሪኩን አሁን በኮቢ ሜይኖን እየጠበቀ ያለ። ኮቢ ሜይኖን መያዝ ይፈልጋል ማንቸስተር ናይትድ በቃ የኛ ነው የሚሉት እነሱ። እውነት ለመናገር ደግሞ አሞሪም ያው አላመነበትም አልፈለገውም ይሆናል። አንዳንዴ ደግሞ እልህ ትጋቤ የለ ከዚም ከዚህ እንድታቆይ ናም ስትገደጅ እንጂ አይ ዶንት ቲንክ። አሁን እነሱ በቃ ከማንቸስተር ናይትድ ታሪክ አንጻር ይሄ ዲሲሽን ነው በቃ ይቆይ ነው ማሰለፍ አለማሰለፍ ደግሞ ያሞሪም ነው። ሁለቱ የተለያዩ ይመስለኛል። እነሱ አለመሸጥ የሚፈልጉት ማስከበርና ማስቀጠል የሚፈልጉት ታሪክ ስላላቸው ነው። እሱ ደግሞ የምታቆዩት ከሆነ የመሰለፍን ዕድል የሚወስነው እሱ ነው። እሱ አይፈልገውም፣ እነሱ ደግሞ በዚህ ምክንያት ማቆየት ይፈልጋሉ። አይ ቲንክ ይሄ ነው ዋነኛ ምክንያቱ የሚመስለኝ። በመሀል ግን ልጁ ለእኔ መክፈል የማይገባውን ዋጋ እየከፈለ ነው ያለው። እኔ የተወሰኑ ጨዋታዎችን የመጫወት እድል ቢሰጠው ያነሰ አገልግሎት አይሰጥም። ከኡጋርቴ ያነሰ አገልግሎት ይሰጣል ብዬ አላስብም እና ደግሞ እድሎች ነበሩ። ለምሳሌ ሜሰን ማውንት ተጎርቶ ማሲያስ ኩኛ ተጎድቶ ተጎርቶ ምናምን በነበረበት ሰዓት ላይ ብሩኖ ፈርናንዴዝን ወደሚወደውና ወደሚስማማው አስር ቁጥር ቦታ ላይ አድርገሽ ኮቢ ሜይኖን በብሩኖ ፈርናንዴዝ አሁን በሚጫወትበት የስምንት ቁጥር ሚና እንዲጫወት ማድረግ ትችያለሽ። ለምን እድሉን አትሰጭው? ያንን ከማድረግ ይልቅ ሌላ አማራጭ ነው የሚፈልገው። ይሄ በቃ በሰውየው አእምሮ ውስጥ ያለሽ ቦታ ምን ያህል ዝቅ እንዳለ ነው የሚያሳይሽ። ለምሳሌ አማድን አስር ቁጥር ላይ አላስቀምጠው። በሁለቱ መካከል ያለው ግንኙነት የሻከረ እንደሆነ ያሳያል። የሆነ አለመግባባት ያለበት ይመስላል እዛ። ብዬ አልረዳው። ምንድን ነው አሞሪም ነው ያልወደደው? ግንኙነት ካልሽ ቱ ወይ ነው የሚሆነ ነው ሳምሪ የኔና የአንቺ ግንኙነት የተበላሸ ነው ሲባል፣ በመበላሸት ውስጥ እኔም የራሴ ተናግረዋል እኮ ከዚህ በፊት ተጫዋቾች አሞሪም ኮቢ ማይኖ ትሬት የሚያደርግበት መንገድ እኮ አሁን አሞሪም ነው ነው ምልሽ፣ ከአሞሪም ወደ ማይኖ ነው እንጂ ከማይኖ ወደ አሞሪም የሚመለስ ምላሽ የለም። የሁለቱ ግንኙነት ተበላሽተዋል ካልሽ ሜኖንም እያሳተፍ ነው እንዳይሆን። እኔ አይዶንት ቲንክ ሜኖ ጨዋነቱን ያጎደለ አይመስለኝም። ኔጌቲቭሊም ሪስፖንድ ያደረገ አይመስለኝም። ምንም አይነት ሪፖርት የለም፣ ምንም አይነት ሪፖርት የለም። በቃ ሂ ጀስት ሲምፕሊ አስክድ መውጣት እፈልጋለሁ በውሰትም ቢሆን ስጡኝ፣ የሆነ ቦታ ሄጄ ልጫወት ነው። ይችን ነው ጥያቄ የሚጠይቀው እንጂ ራሽፎርድ እንደሚያረገው ጋርናቾ እንደሚያረገው ምንም አይነት ነገር የለም። አሞሪም ግን ሜኖ ላይ ጨክኖበታል። አሞሪም አልወደደው፣ አሞሪም አልፈለገው። ምንድነው ምክንያቱ? የሚዘረዘር ነገር የለም። ግን በቃ በተደጋጋሚ መጥቶ የሚናገረው ነገር ከብሩኖ ፈርናንዴዝ ጋር ተፎካክሮ አሳምኖ ነው መጫወት የሚችለው ይልሻል። እንደዛ እኮ ይላል በጣም በተደጋጋሚ። በቃ ብሩኖ ፈርናንዴዝ አለ እዛ ቦታ ላይ ይልሻል። አሁን ሁለቱም ነው እኮ ለኔ ልክ ያለው ብሩኖ ፈርናንዴዝም በቀደም እንደውም ከቼልሲ ጋር በጣም አሪፍ ሆነ እንጂ የሚመቸውም ቦታ አይደለም የተሰጠው። ሜይኖም ደግሞ እንዲባክን እየተደረገ ነው ያለው ነው። ስለዚህ አሞሪም ሜይኖ ላይ ምቾት የለውም እንጂ ሜይኖ ያጎደለ አይመስለኝም። ልክ ነው። እሺ ስለዚህ ከማንቸስተር ናይትድ ጋር በተያያዘ የኮቢ ማይኖ የአሞሪም ጉዳይ መጨረሻው ምን ይሆናል የሚለውን እንግዲህ በጥር የዝውውር መስኮት ጠብቀን ደግሞ እንመለከታለን። ከዛ በፊት ግን ደግሞ የሚለወጡ ነገሮች ካሉ ተጨማሪ የመጫወት እድል የሚሰጠው ከሆነ ለኮቢ ማይኖ አንድ የሚፈልገው ዋነኛውና ብቸኛው ነገር ይሄ ነው። ከማንቸስተር ናይትዳ መልቀቅም ፍላጎት እንደሌለው ከዚህ በፊት ተናግሯል። የመጫወት ፍላጎት ብቻ ነው እንዲወጣ የሚያስገድደው። እሺ እነዚህ ነጥቦች ካነሳን የዛሬ ፕሮግራማችንን እዚህ ላይ እናጠናቅቃለን።